ብዬን የተውኩት ከብቶሻል። አንቺ እንዴት አስባችሁታል? የቡባን እኩዮች እኮ ሳሳድ ማለት እኮ ነው። ኔ ናቲ እኮ አያምናትም። ወንዶችን ቤት ለማምጣት ታቃለች። ማዘር የለችም ና ምናምን የሚል ይመስለኝ። ማዘር ቤት የለችም እና ቢኮዝ አያምናትም። በጓደኞች እናቲ ልጇ ነው ቆንጆ የው ልጇ እና አንችን ሚገል የብልጽግና መንግስት የምትያቸው ሚገሉ በጀት አውጥተው አንድ ኮይን አንድ አበባ አውጥተው አንቺን ሊገሉ የሚሰራ መንግስት አካል ካለ እኔ ዛሬ አብይ አህመድ ገዳይ ነው ብዬ ይነሳል። የአንቺ ህይወት ወርዝ አድርጎበት እና አብይ ማለት ነው የአንቺ ህይወት ወርዝ አድርጎበት አንቺን ለማስገደል ሲሯሯጡ ንቀት እኮ በጣም ትንቃቸዋለች። ስትዋሻችሁ አይምሯችሁ እንደማይሰራ ታውቃለች። በነገራችሁ ላይ ውሸት ማለት ጂጂ 15 16 ዓመት ዋሽታቸዋለች። ገብቷችኋል። እኔ ሰዋድግ እኔ ሰዋድግ በመኪና ነው ትምህርት ቤት የሄድኩት ምናምን ምናምን። አስተዳደጓን እንግዲህ ይሄው እናቋል። አስተዳደጓና አንደበቷ ያስታውቃል። የዳ ልጅ መቼም እኔም የዳ ልጅ ነው የማይዘው ግን አንደበቴ ብልግና የለው ደሃ ሆና እናቴ አስተዳደግ ነው ማተር የሚያደርገው። በነገራችሁ ላይ ድህነት አይደለም ማሚ ማለት የእኔ እናት ድሃ ሆና እግዚአብሔርን ዘዘንውርቅ ማለት ነው። በሆነ ኢላ መቅዲ ነመን አረብ ሲኒ እዛ ሰፈር ያሉት ይሄ ገብረ ክርስቶስ ለማኝ ሰፈር አለ እና የዛ ሰፈር ልጆች ናቸው የሚሳደቡት፣ የዳ ልጆች ናቸው። ዳ ሆና ነው እናቴ የምታስተምረኝ። ነ የደሃ ልጅ ነው የሚሳደበው፣ የለማኝ ልጅ ነው የሚሳደበው። ስድብ ካንደበትሽ እንዳይወጣ በላይ ያሳደገች እናት እናቴ ማለት፣ እናቴ ስተሳደበን ያላቀ ስድብ አታውቅም። እናቴ እንዲህ አይነት አሳድጋይ አንቺን ወርዶ የእናቴን ስም ራሱ መበላሸቱ ይገርማል። ራስሽን በምን ሂሳብ ነው የምታስቢው? በጃልልቲ ነው። በኔስ በኔ ሂሳብ አንዬ፣ በአንቺ ሂሳብ አላስብም። በራሴ ሂሳብ ነው የማስበው። ኖ ና የሀብታም ልጅ ስለሆነች ነው ሳምሪ ነግራናለች። 32 ቀው በላይ ሾርትና ሎንግ የምትደራደር ሴትዮ ነበረች። ቢዝነስ የለም፣ ሲቪዋ ላይ እኮ ኔትወርኪንግ ቢዝነስ ባርጌን እንደምታረግ ወርክ አንደር ስትረስፉል እና የለም ምንትን የተጨናነቀ ሁኔታ ውስጥ ሆኖ ስራን መስራት እንደሚችል ኮ ነው እንደ ሲቪ ኤክስፔሪንስ ሲባል ማለት ነው። ታለንት ሲባል ከብሔር ብሔረሰቦች ጋር ተግባብ ሰላሳ ሁለት ቀበሌ ማለት ነው እና ዌር ሲባል ኦፊስ ሲባል ሰሪስሪ ነው ሰሪቱ ቀበሌ ወርክ አንደር ስትረስፉል ሲትዌሽን ባርጌን ማድረግ ቤዝዶን ኢኮኖሚክ ኒድ እና ምናምን

አልተው ከቀማሽ ቀን በላይ ገና ነገን ጨምራለሁ ተበድሬ ምን አገባክ? ይህንን ነው የምንለው። እና እኔ አሁንም የኢትዮጵያ መንግስት፣ አብይ አህመድ ጊፍተሪ ነው ታውቂያለሽ። ዩዘር የሚባለው ታውቂዋለሽ። እዚህ አንበሳ የሚያወርደው እሱ አብይ አህመድ ጊፍተሪ ነው። አብይ አህመድ ምሰማኝ ከሆነ ጂጂ ላይ እንኳን መቼም ወርጄ ወርጄ እንትን አንድ አበባ አንተም ጊፍተሩን አስቸግርሃል። አንድ አበባ ጂጂ ላይ ስፔንድ አድርገክ ጂጂ አስቸገረች ብለህ ጂጂ ላይ ከሰራክ ዩአር ኪለር ብዬ ወጣለ ቦልካለሁ። እዚህ ቤት መ ሳንቲመን አታወጣም። ከዛም በተጨማሪ ደግሞ በቃ መንግስት ይውረድልኝ ቄሮ፣ መንገድ ዝጋ፣ መንገድ ክፈት ልላለሁ። አለቀ። እንከባበር በእውነት አድርሱልኝ። ኢትዮጵያ ሄጄ ምናምን ኢትዮጵያ አይደለም ያለው መሰለኛ ቤት ጊፍትም ትቷል ግን የመጣም አይደለም ዜሮ። አድርሱልኝ። ትእዛዝ ከበላይ ነው። እረግጣለሁ ዝም ግንባር። ለማንኛውም እኔ ከዚህ በፊት የሌሉ ከ2018 በፊት በኋላ የመጡ ኦሮሞዎች ምናምን ማለትም ጀምራቸዋል። ከዚህ በፊት ያልመጣ ነው አንድ ስል መሳደብ ስለማልችል አሁንም የመጣሁት ስድብ ስለምችል ነው። አይደለም ስድብን መቻል ማለት ሰው ሲሰድበኝ መሰደብን ስለምችለው ነው። መሰደብን መሳደብ አልችልም፣ መሰደብን ግን እችለዋል። አሁን ቆዳዬን ጠንከር ብሏል፣ አድጌያለሁ። ትዝ ይልሻል፣ ቲክቶክ ላይ ስመጣ ልጆቼን ሰደቡብኝ ብዬ ሳለቅስ እያሾፍሽብኝ እጅጅዬ። ልጆቼን ሰደቡብኝ ስልሽ ሳለቅስ ያሾፍሽብኝ፣ በእምባዬ ያሾፍሽ። ትከሼ ይሸከማል። ስድባው ልጆቼ የተሰደቡብኝ ብዬ ሳለቅስ የዛን ጊዜ ዊልቸር ላይ ቁጭ ብዬ ነበር ማለት ነው። አራስ ነበርኩ። ከዛ ነገርኳት። ትልቅ ሴት ናት ብዬ ነው። በነገርሽ ላይ ትልቅ ሰው ነሽ ብዬ ነው የነገርኩሽ። እንዳሁኑ በደንብ ባቀሽ ላንቺ ብሶት አይነገርም። ለአንቺ ክፋት ብቻ ነው የሚነገር። ብሶት አይነገርም። እኔ ሳድግ ትልቅ ሴት ገብቶሻል። የልጅ ልጅ ያየሽ እድሜሽን የቆጠርሽ ሴት ነሽ ብዬ ነው። ሕሊና አለሽ ብዬ ነው የነገርኩሽ ትልቅ ሴት ነሽ ብ ብዬ ነው የነገርኩሽ። አንቺ ሳቅሽብኝ፣ ከዛን ሳቅሽብኝ። የሚገርምሽ ነገር ሳቅሽ፣ ከዛን ከስድብ ነፃ ወጣሁ። እዚህ አፕ ላይ ሰው ሰደበኝ ብለሽ ካለቀሽ ይስቁብሻል፣ ይባስ ደካማ ነሽ ትባያለሽ። ዛሬ አስለቀሽ አለው ደስ ብሎኛል ነው? አዝኝልሻለሁ። ነው ያስለቀሰሽ የኔ እንባና የብዙ እናቶች እንባ ስላለብሽ ነው። የኢትዮጵያውያን ድማ እንባ ስላለብሽ ነው። የብዙ እናቶች እንባ ስላለብሽ ነው ያለቀሽው። የከፋሽ ህሊናሽ ከሶች ነው እንጂ እኔ በተናገርኩሽ ነገር አይደለም። ህሊናሽ ሁሌ የሚከስሽ ሴት ሜካፑ ሲወልቅ፣ ፊልተሩ ሲወልቅ፣ ዊጉ ሲወልቅ ራስሽን በመስታወት ስታይ የነዛ እንባ፣ የነዛ እናቶች እንባ ስለሚጨቀጭቅሽ ነው እንጂ እኔማ እንደ ተራ ሴት እኮ ነኝ። የዲሲ ቦር እኮ ነኝ። ስለዚህ እኔም ብላ የማታርኪ ህሊናሽ የሚከስሽን ክስ ወይ ቻይው ወይ መተሽ አታልቅሽ። ወይ ቻይው። መተሽ ግን እኔ ላታልቅሽ። እኔን አማሀይተሽ አታልቅሽ። ወርደሽ ወርደሽ በኩርናሽን፣ ክብርሽን፣ እድሜሽን፣ እንትንሽን ጥለሽ ለማኝ ሆነሻል። ተለማማጭ ሆነሻል። ተለማማጭ ሆነሻል። እሱን ያረኩ የሆንሽው በእኔ ምርጫ አይደለም። እኔ አልመረጥኩልሽም። እሱ በራስሽ ምርጫ በራስሽ ምርጫ በእኔ ስም የኔን እንትን በማድረግ አታልቅሽ፣ የኔን ስም አትጥሪ። እንዲ ያለችኝ እንዲ ያደረገችኝ ቤተሰቤ ለሄደች ቤተሰብ ያለሽ አይመስለኝም። ቤተሰብ ያለኝ ቤተሰቤ ብለሽ መጣሪያቸው ሰዎች ደግሞ የእኔ ዘመዶች ናቸው፣ ስጋ ዘመዶች። ገብቶሻል። እነ ወለጋ ሆቴል ምናምን የምትያቸው የጆቴ ወርቅ ዘሮች ዘሮቼ ናቸው፣ ስጋ ዘመዶቼ ናቸው፣ የአያቴ ዘር። ኦኬ፣ ኦኬ ጆቴ ወርቅ ግን አንቺ ቢሎቦሼ አርገሽናል። ቢሎቦሼ ይሆነናል። እኛ እኛ ደሚዶሎች ዘለን ቢሎቦሼ ገብተናል። የት ስታቂ ወለጋ ቅቅ የት ስታቂ ወለጋ። የወለጋ እናትና አባት ካላችሁ የምሬ ነው ምላችሁ። እኔ እናትና አባት የወለጎች ናቸው። ወለጋ እናትና አባት ካለቅ የሚበሉት የሚጠጡት የሚያወሩት የሚያስቡት የሚኖሩት ወለጋ ነው። ይሄንን እንዳትረሱ እናትና አባቴ ደሚዶሎች ናቸው። ከእንቅልፋቸው ሲነሱ አሺ ዳብ የእሳ ምናምን እያሉ ነው ሲያወሩ ምሰማቸው እግዚአብሔርን አሺ እንዲሆኖ እኔ አላቃቸው። ሀገሮች ይጠራሉ፣ ይፈተፈታል። አዲስ አበባ እኮ እየኖሩ አርባ ምናምን አመት አዲስ አበባ ኖረው እናትና አባቴ ስለወለጋ ነው የሚያወሩት። ሚኖሩት ሚኖሩት ስሄድ በእናትሽ እነዛ እረኛ ልጆች እኮ ልብስ ያስፈልጋቸዋል፣ የልጆችን ልብስ ጭኝ ምናምን ጋሼ ምን አገባው ብላችሁ ልታስቡት ትችላላችሁ፣ ግን እንደዛ ናቸው። ሰው የትኛው ወለጋ እናት ነው ያሳደገች? እናውቃቸው። ጨዋ ነን፣ መረን የለነው። ኦንሊ አፋን መከፍት ወለጋ እኔ ነኝ ያለሁት እኮ እኔና ሰውዬ እኮ ያለን ማን አላችሁ? ከወለጋ ሴት እግዚአብሔርን የምናወራው እኔና ሰውዬ ነን። ሰውዬ የሄዱ ባይሆን እኔ አለሁ ከዛ የወለጋ ሴት አስበሻል። የወለጋ ሴት ተነስታ፣ የወለጋ ሴት ፈርስቶፎል አማች በጣም ይከበራል አማች ሰወዳዳ ከተባለ፣ እኔ አሁን የጓደኛዬን ቤተሰብ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። በጣም እንደውም አላቃቸውም እኮ በጣም ነው የምፈራቸው፣ ሳላቃቸው ማከብራቸው። እንደዛ ነው አማች። እች ጭራሽ አማቿን ደፈረች። ሰዎቻቸው እንደፈረች በእኛ እኮ ሶዳ እኮ አይዘ አታናግሩትም። እርስ እርሶ ነው የሚባባሉት። ጸጥ ነው ሶዳ ከመጣ አማሽ ከመጣ ወሬ እንኳን ይቆማል። ሶዳ እንደ እነፋዘር ምናምን ኮ እንደዚህ ማለት አማሾቻችን ሲመጡ የነሱ ማለት ነው እንደ በጋ ብቻ ሲመጡ ጋሺ እኔና ታላቂን ጠርቶ እንዳመላችሁ ደግሞ እንደዚህ አስቸግሩ ስርዓት ሽንያጂ ተመክረሽ ተዘክረሽ ነው ቁጭ ምትዩ። ጉድ ነው ሶዳ በጣም ይከበራል። አማች ይከበራል። ቺቺ አማቿ እንደፈረችው የልጇ ለዛው የልጅ ባለ እኛ አማችን አናናግርም እኮ በጣም መኩረት አለብሽ አማችሽ ላይ። አሁን የወንድ ቤተሰብ መኩረት ማክበር፣ ጸጥ ነው ማለት ያለብሽ እራስሽን መቆለል አለብሽ ልጅሽ እንድትከበርብሽ። ቴንኪ ዩ ሶ መች፣ በጣም መኩራት አለብሽ፣ ማክበር አለብሽ፣ ጸጥ ነው ማለት ያለብሽ ይሰማል። እና ጂጂ ግን ብልቱን አየሁት ብላ አሁን ይሄ ቆይ፣ እኔ እዚህ ቤት እራሱ ጎረቤት እንዳይሰማኝ እንደዚህ አይነት ወሬ ብላችሁ ነው አደለ የምደብቁት፣ የልጄን ባል ብልት አየሁት አይባልም፣ ጎረቤት እንኳን እንዳይሰማ ብታይ እንኳን ማለት እኮ ነው ወታ ለዓለም ነው የተናገረችው እኮ። ልጁን እኮ ቫይለት ነው ያደረገችው እኮ። የግላዊ ህይወቱን እኮ እርቃኑን እኮ ነው ያቆመችው ፋንዬ። እንዴ እናት ከሆንሽ እኮ ልጅ፣ ትዳር ካለሽ አንቱ ነው የምትባዩ በእኛ ባህል። እሲን ምናምን ነው የሚሉኝ እኮ አሁን ካዝኖቼ እነማ ጋ እኔም ማለት ነው ኢሲን ምናምን ብሎ ነው የሚያናገሩኝ። ፈያኪ ሰኔ ምናምን ነው የምባለው እኔ ማለት ነው። እኔን ሲሉኝ ካገባሽ እርሶ ነው የምትባየው። ልጅ ከወለሽ እርሶ ነው የሚባለው። የልጅ ልጅ ካየሽ ደግሞ ክብሩን አስቡት። ግን የልጅ ልጅ ያየችዋ የወለጋ ሴት የልጇን ባልተመኘች። እኔ የሌለ እኮ ነው። የሌለ እኮ ነው። አትገረሙም እኮ ነው የምለው እኮ እኔ እግዚአብሔርን ከኩራታችን የተነሳ በእውነት ካለን ባህሪ የተነሳ ካለን ዝም ማለት ካለን በወሬ አናቅም መኖርን ነው የምናቆኝ። በእሳቸው እኮ ደፋር ናቸው። እሳቸው እኮ ደፋሪ ናቸው። ይሄንን ምዬ ነው ምነግርሽ፣ በጥንካሬያችን አንደራደርም፣ በማንነታችን አንደራደርም። ማንነት እስከ ሞት እስከ ሞት ድረስ ዝም ያለንን ነገርኳቸው። የወለጋ ሴት እዚህ አፕ ላይ የምናወራው ተሳዳቢዋን፣ ተሳዳቢዋን የምባለው እኔ ነኝ። ሀይ ባባ ተሳዳቢዋን። ማንም ነው የሚመሰክርልኝ እኔ እንደማልሳደብ ግን ለወለጋ ሴት ተሳዳቢዋ ቢዋ እኔ ነኝ ያለሁላችሁ። ማን አለ እና ለእንትን ነው እንትን ነው ከዛን ቀየሩት። እናሁን ደግሞ ሰላሌው ኦሮሞ ነው። ሰላሌ እኮ የጀግና አገር እኮ የቆንጆ አገር። መልክሽን አይቼ እራሱ ሰላሌ እንዳሉች ታስታውቂያለሽ። እከክ አመዳ ስድብ ነው ይ ስድብ ሶሪ፣ ቅርታ ለምን ዩኖ እኔ ወርዝ አታደርጊም። እኔ አንችን ለመስደብ ወርዝ አታደርጊም። ለኃጢአቱ ወርዝ አታደርጊም። እና ሰላሌ ኦሮሞ ኦሮሞኔ ስጥ አንተ ሰላሌዎችን ታውቃቸዋላችሁ። ግን ሰላሌዎች የሰላሌ ሴቶችን ታውቃላችሁ? በጣም ረጃጅም ቆንጂዬ፣ አብዛኞቹ ቀላይ ላሉ ውብ ናቸው። በእውነት በጣም ቆንጆ ባለሙያ ክፍታፍ ደግሞ አይደሉም፣ ጀግኖች። ያንን የመሰለ ማህበረሰብ ሄዳ ደሞውን ተጣብቃ

እራሷን ስባስባ በክርስትና እናቴ ጎንደሬ ነኝ። ጎንደሬነት ምንም ችግር የለውም ጎንደሬ መሆን። እኔም በጓደኞቼ ጎንደሬ ነኝ፣ ጎንደሬ ነኝ በጓደኞቼ ምን ችግር አለ? አይ ኖ ኖ ኖ ኖ፣ ይሄ ወለጋን ስም የማጥፋት የወለጋ ኦሮሞ ሌላን ብሄር ብሄረሰብ እንደሚጠላ ያስተማረችው ለኢትዮጵያውያን እቺ ናት። ግን አይደለማ ያለ ኢሜጃችን ኢሜጅ ነው የሰጠችን እናቴ ማንንም የምታሳድግ እናት ናት። ለማንም የምትራራ እናት ናት። ሰው ሲቸገር አዴ ብዙ ጋር ሄዶ የምትባል እናት ናት። ለተቸገረ ደራሽ በእውነት የምሬ ነው። ሰው ሲቸገር እዛ ቤት ሄዱ ትረዳዋታላችሁ የምትባል እናት ናት። በጣም የተከበረች እናት ነው ያለኝ። አባቴም በጣም በጣም የተከበረ የሀገር ጀግና አባት ነው ያለኝ። እኔ አልጎረም ጀግና ወልዶ ያሳልጠቀኝ ጣጣጣጣ አልል ጀግንነቱን አባቴ የኖረ የኖሩት ናቸው። እናትና አባቴ የደግነት ምሳሌዎች ማንንም የያሳድጉ የትኛው ወለጋ ኦሮሞ ነው አማራን የሚጠላው? የወንድም የልጅ ሞግዚት እኮ ጎጃሜ ነበረች። እናቴ ድራ አሁን ትዳር ያላት እናቴ ዳረቻት፣ እናቴ ዳረቻት። ፕሮግራም ሲኖር ልጇን ባሏን ሰብስባ እኛ ቤት የምትመጣ ለምንድን ነው እኛ ኦሮሞዎች ወለጎች ሰውን ይጠላሉ ብላ ያስተማረችው ጂጂክያ ናት። ጂጂክያ ናት። የወለጋ ኦሮሞ አራጅ ነው ብላ ያስተማረችው እሷ ናት። ምን በማድረግ እርስ በእርስ ግጭት ሲኖር ሻምፓኝ የከፈተችው? ኦኬ እኝ ኦሮሞ እኮ ካላደረገው ስ የወለጋ ኦሮሞን ያንን እንግዲህ እየፈጸሙ እሷ ግን የወለጋ ኦሮሞን ያደረገ ብላ ነው ሻምፓኝ የከፈተችው። ትናንትና ቤታየሁ ስትነግራት አዎ አዎ ብላ ነው ዝም ያለችው። ገብቷቸውን የወለጋ ኦሮሞ አራጅ ነው ወይ ነው መልሱልኝ። ለሌላ ብሔር ብሔረሰብ ይመስላል ይመስላል። እኔ ደሞ ውስጥ ሩሩ በጣም ርኅራዬ ልክማል። በጣም ሩር ደግ ምስኪንዬ። ችግሩን እንኳን በስነ ስርዓት መናገር ማይችልን ማህበረሰብ ከገዳይ እኩል ያደረገችው ጂጂክያ ናት። ሰው በላ፣ በህፃናት በእናቶች ሞት ያላገጠች ሻምፓኝ የከፈተች የጨፈረች ሴት ናት። ኦሮሞ ደግ ነው ነው። ኦሮሞ ደግ እንደሆነ አውቃለሁ። እኔ ኦሮሞነቴን እንደወድ ያደረጉኝ ኦሮሞ እናቴ ናት። ስፔሻል አባቴም ኦሮሞ ነው፣ ግን እናቴ ናት። እንደ ኦሮሞ ደግ የለም። ኦሮሞ ቆንጆ ነው፣ እንደ ማንኛውም ኢትዮጵያዊ ማህበረሰብ፣ እንደ ማንኛውም ኢትዮጵያዊ ማህበረሰብ። ይህን ግን የዘር ጥላቻን ስተፋ የነበረው ለዩቱብ ገንዘቧ ነው። ለዩቱብ ገንዘቧ ከዮናስ ሙሉ ነጋ እየተደዋወሉ እሱ ባለፈው ቁጭ ራሳችሁ እኮ ነግራችኋለች። እናንተ እኮ የምትሰሙትን ሰምታችሁ ሾርት ሚሞሪ ጭንቅላታችሁ ላይ አረም አረም አረም የተከለችባችሁ ስለሆናችሁ እኮ ነው እንጂ እኮ ነግራችኋለች። እኔና እሱ ዩቱብ ላይ ስንሰዳደብ በውስጥ እንደዋወላለን፣ በውስጥ እንደዋወላለን ያለቻችሁ እኮ ናት። ሶ ዩቱብ ላይ ዮናስ ሙሉንና ጂጂ ክያ ዮናስ አማራን ማህበረሰብ ይዞ እቺ ደግሞ እኛን ይዛ ሲሰዳደቡ ለማህበረሰቡ አስበው አይደለም አስበው አይደለም፣ ለዩቱብ ገንዘባቸው ነበረ፣ ገንዘብ ስለሚሰሩ ነው የተሰዳደቡት። ግን ጥላቸው መሬት ላይ ወረደ መሬት ላይ ወረደ። ሀገሪቷ ላለችበት ችግር፣ የማህበረሰብ መስተጋብር መቃወስ ምናምን ሁለቱ ናቸው ተጠያቂ። ዮናስ ሙሉነ አስራ አምስት ዓመት አስራ አምስት ዓመት ወንዶችን ምን ብሎ ነው ሲመክር የነበረው ሴት ልጅን እንዳታከብር ፊት እንዳሰጣት ሴት እንዳታከብራት እንዳታከብራት ፊት እንዳሰጣት ወንዶቹ ወንድ መሆን አቅቷቸው አሁን ሴቶች እህቶቻችን ምን እያደረጉ ነው የሆነች አፍሪካዊት አለች ሀኦልዳሪው አያም ደመ መፈልገው ባል እንደዚህ ነው የውጭ ዜጋን ፍለጋ ሴቶች እህቶቻችን አበሻን ወንድ ጠልተው የኛው ጉዶች ጠልተው ምክንያቱም ዮናስ ሙሉና ኢንተርኔት ሌቆች ብሎ ምንድን ነው ሲነግራቸው ያለው እንዳትሰማት እንዳትሰማት እንዳታከብራት። ትናንትና ራሱ ሲናገር ነበር። አጀንዳ ሲያጥር ወንድና ሴትን ነው የሚያሰዳደው። ዮናስ ሞሎነ ወንዶችን የሚመክረው እንዳታከብራት፣ እንዳታከብራት፣ እንዳንሰማት፣ ሴትን ልጅ እንዳትሰማ፣ ሴትን ልጅ እንዳታከብር፣ ወንዶች ላይ የረጨው የወንድነታቸው የሚነሳኩ ባህሪ እኮ ነው። ጀግና ወንድ እኮ ሴትን እኮ በጣም ነው የሚከብረው፣ በጣም የሚፈራው ባይዘው። አንበሳ ራሱ ባህሪው እኮ ሴት አንበሳን እኮ ያከብራል ሚስቱን እነዚህ ሁለት በሽተኞች ሀገራችን ላይ ያደረሱት ቀውስ ይሄን ያህል የምንለው አይደለም። በንግግሩ ግድያን እያስፈጸመ ነበር ዮናስ ሙሉና እንዳንረሰው እንዳንረሰው እቺም እቺም በአንደበታ በሚወጣው ነገር እሳት ላይ ጋዝ እየጨመረች ነበር። የኦሮሞ ሕዝብ የአማራን ሕዝብ እንደሚጠላ በትናንሽ ሰዎች በትናንሽ ሰዎች ጥላቻ ማህበረሰቡን ድሃውን ገበሬውን እንዲህ ነው ነፍጠኛን አስወጣ፣ ይወጣሉ፣ ይነቀላሉ ምናምን። ይሄ ይወጣና ጋላ እንደዚህ ነው፣ ጉሙዝን ህፃን፣ እሷን። ዮናስ ሙሉነ እኔ ልጆችን ሰድቤ አላቅም ምናምን ይላል አይደለ? ምንድን ዮናስ ሙሉነ ሲል የነበረው ህፃን አዋቂ ሳትል ጨፍጭፋቸው፣ ህፃን አዋቂ ሳትል ግደሏቸው። ያስገደልካቸው የጉሙዝ ህጻናቶች አብዛኞቹ እናታቸው ጀርባ ላይ እንዳሉ ነው የተገደሉት። ይህንን አስተውሉ። እነዚህ ሁለቱ ሰዎች እንኳን ማህበረሰባችን ለራሳቸው ለግል ህይወታቸው ለግል ህይወታቸው ማይጠቅሙ የተዋረዱ ወራዳ ውርደትን ልጆችን የሚያስተምሩ ጥላቻን ልጆችን የሚያስተምሩ ስድብን በቃ ስድብን የሚያስተምሩ የሰዎችን ስም በሀሰት የሚያጠፉ ዛሬ አሁን ጂጂን እኔ አፏን መከሪያ ይችላሉ አፏን መከሪያ ይችላሉ በመቶ ዶላር የፈለኩትን ሰው አስረግጣታለሁ በመቶ ዶላር በመቶ ዶላር አፋቸውን ለማንም የሚያከራዩ ቆሻሻ እንደበታቸውን ማንም ላይ የሚናከሩ እቺን ሴት ቁጭ ብላችሁ ሰምታችሁ ይሄንንም ግለሰብ ቁጭ ብላችሁ ሰምታችሁ ትክክል ትክክል የምትሉ ሰዎች የህይወት ሚዛናችሁን አስተካክሉ። የህይወት አቅጣጫችሁን አስተካክሉ። ጂጂኪያ የወንድ ደፋሪ ናት። ወንድ ልጆችን ምትደፍር፣ ህፃናት ልጆቻችሁን ምታበላሽ ዮናስ ሙሉነ ወንድ ልጅ ወንድ እንዳይሆን ወንድ እንዳይሆን